በዛሬው የመለኛ ቪዲዮ ልውስውስ እንዴት እንደሚዘጋጅ አሳያችኋለሁ። ይህ የምግብ አይነት ቶሎ የሚደርሱ ምግቦች ከምላቸው መካከል አንዱ ነው። በትንሽ ግብዓት ስለሚዘጋጅ ሁላችሁም በየቤታችሁ እንድትሞክሩት እንጋብዛችኋለን። በዛሬው ቪዲዮ እንቁላል ስትቀቀሉ ምንም ሳይቦዳደስ መላጥ የምትችሉበትን ዘዴ አሳያችኋለሁ። የልውስውሱን ስልስ ከማዘጋጀታችን በፊት እንቁላል እንቀቅላለን። እንቁላሉን ለመቀቀል እንቁላሉን ከማቀዝቀዣ ቤት ውስጥ የምታወጡት ከሆነ ወዲያው ከምትቀቅሉት ይልቅ ለአምስት ደቂቃ ያህል ውጭ ላይ አሳርፉት። አሁን ውሃ ትጨምሩበታላችሁ። ውሃ ስትጨምሩ ዘለጋርጋችሁ መጨመር ይኖርባችኋል። ከውሃው በተጨማሪ ግማሽ የሾርባ ማንኪያ ጨው ከላይ አድርጉበት። እንቁላሉን በጨው ውሃ ስትቀቅሉት የእንቁላሉ ነጭ ክፍል ትንሽ ጠንካሬ ያደርግላችኋል። በተጨማሪ እንቁላሉን ስትልጡት በቀላሉ ይላጥላችኋል። አሁን የአትክልት ግብዓቶችን እናዘጋጃለን። የምንጠቀማቸው የአትክልት ግብዓቶች ስድስት ፍሬ ነጭ ሽንኩርት፣ አንድ ፍሬ አረንጓዴ ቃሪያ እና አንድ መካከለኛ ቀይ ሽንኩርት እንጠቀማለን። የምታዘጋጁት የልውስውስ ፍርፍር በጣም እንዳያቃጥል ከፈለጋችሁ የቃሪያውን ፍሬ ማውጣት ይኖርባችኋል። ፍርፍሩን ለማዘጋጀት የምትጠቀሙት አትክልት ቶሎ እንዲበስልላችሁ በቀጫጭኑ ክተፉት። እዚህ ቪዲዮ ላይ አንድ እንድትገነዘቡ የምፈልገው ነገር ይህን ፍርፍር ስታዘጋጁ ነጭ ሽንኩርትና ቀይ ሽንኩርቱን መጠቀም ግዴታ አይደለም። ነገር ግን የሽንኩርት ግብዓቶቹን የምትጠቀሙ ከሆነ የተሻለና ቆንጆ ጣዕም ታገኛላችሁ። እንቁላሉ ውሃው ከፈላ በኋላ ለ10 ደቂቃ በከፍተኛ ሙቀት ትቀቅሉታላችሁ። ለ10 ደቂቃ ከቀቀላችሁት በኋላ እንቁላሉን ታወርዱትና ከላይ በረዶ ወይንም ቀዝቃዛ ውሃ ታፈሱበታላችሁ። ይህም እንቁላሉ ቶሎ ቀዝቅዞ ለመላጥ አመቺ ይሆንላችኋል። እንቁላሉን ተጠንቅቃችሁ በማንኪያ ዙሪያውን ትሰብራላችሁ። ዙሪያውን ከሰበራችሁት በኋላ ሳትቸኩሉ በጥንቃቄ ዙሪያውን ትልጡታላችሁ። ጥፍር ካላችሁ የእንቁላሉን ክፍል እንዳይቦድስባችሁ ተጠንቅቁ። የእንቁላሉ ቅርፊት እጃችሁ ላይ እየተጣበቀ ካስቸገራችሁ ጣታችሁን ውሃ ውስጥ እየነከራችሁ መላጥ ትችላላችሁ። ምስሉ ላይ እንደምትመለከቱት የእንቁላሉ ቅርፊት በቀላሉ ተልጦልናል። ይህም የሆነበት ምክንያት የምንቀቅልበት ውሃ ላይ ጨው ስላደረግንበት ነው። ይህን የእንቁላል መላጫ መንገድ ሁላችሁም በየቤታችሁ እንደምትተገብሩ ተስፋ እናደርጋለን። አሁን የምትፈልጉትን ያህል እንጀራ በቢላ ምስሉ ላይ በምትመለከቱት መሰረት ትከትፋላችሁ። ብዙውን ጊዜ ፍርፍር ሳዘጋጅ በዚህ መልኩ እንጀራ የምከትፍበት ምክንያት ሲፈረፈር ፍትፍት እንዳይሆንና ሲቀርብ እንዲያምርልኝ ነው። አሁን ደግሞ የፍርፍሩን ስልስ እናዘጋጃለን። ስልሱን ለማዘጋጀት አስቀድማችሁ መጥበሻ በዝቅተኛ ሙቀት ታግላላችሁ። መጥበሻውን በዝቅተኛ ሙቀት ካገላችሁት በኋላ ግማሽ የሾርባ ማንኪያ የተነጠረ ለጋ ቂቤ ከላይ ታቀልጣላችሁ። እዚህ ጋ አንድ መዘንጋት የሌለባችሁን ነገር ልንገራችሁ። ፍርፍሩን ለማዘጋጀት ዘይት ስለማንጠቀም ቂቤውን ለማቅለጥ መጥበሻውን ከፍተኛ ሙቀት ላይ ካደረጋችሁት ሊቃጠልና ጣዕሙን ሊያበላሽባችሁ ስለሚችል ፈጽሞ የምድጃችሁን መጠን ከፍ ማድረግ የለባችሁም። ቂቤው ሙሉ ለሙሉ ከቀለጠላችሁ በኋላ ያዘጋጃችሁትን ቀይ ሽንኩርት ከላይ ትጨምራላችሁ። ቀይ ሽንኩርቱን ከጨመራችሁ በኋላ የምድጃችሁን የሙቀት መጠን ትንሽ ከፍ ታደርጉታላችሁ። የዛሬው የፍርፍር አይነት ሙሉ ለሙሉ የሚዘጋጀው በዝቅተኛ የምድጃ ሙቀት ነው። ሽንኩርቱ ተጠብሶ ልክ ቀለሙን መቀየር ሲጀምር ያዘጋጃችሁትን ነጭ ሽንኩርት ደግሞ ትጨምራላችሁ። አሁን የምድጃችሁን የሙቀት መጠን መካከለኛ ላይ ታደርጉታላችሁ። ነጭ ሽንኩርቱን ጨምራችሁ ለተወሰነ ደቂቃ ከቀይ ሽንኩርቱ ጋር ከጠበሳችሁት በኋላ ልክ እንደ ቀይ ሽንኩርቱ ነጭ ሽንኩርቱ ቀለሙን እየቀየረ ይመጣል። አሁን ተጨማሪ የተነጠረ ለጋ ቂቤ ትጨምራላችሁ። ግማሽ የሾርባ ማንኪያ ከጨመራችሁ በቂ ነው። መጀመሪያ የጨመራችሁት ቂቤ ሽንኩርቱን በተወሰነ መልኩ ለመጥበስ ያግዛችኋል። ሁለተኛ ጊዜ የጨመራችሁት ደግሞ የምጠብሱትን ሽንኩርት የበለጠ ጣፋጭ እንዲሆንና ላላ እንዲል ያግዘዋል። በጣም የበሰለ ሽንኩርት የማትወዱ ከሆነ እዚህ ጋር አቁማችሁት የማጣፈጫ ቅመሞቹን ጨምራችሁ ፈርፍራችሁ መመገብ ትችላላችሁ። ነገር ግን እኔ በግሌ ሽንኩርት ጣፋጭ ሆኖ እስኪጠበስ ድረስ ስለምጠብሰው ለተጨማሪ ደቂቃዎች አብስየዋለሁ። የዛሬው ፍርፍር ላይ ትንሽ ጠንከር ያለ ጣዕም የምትፈልጉ ከሆነ እዚህ ጋ በደንብ ደቆ የተከተፈ ዝንጅብል መጨመር ትችላላችሁ። ሽንኩርቱን ለተጨማሪ ደቂቃዎች ከጠበሳችሁት በኋላ የማጣፈጫ ቅመሞች ታስገባላችሁ። በቡና ማንኪያ ልኬት ግማሽ ኮረሪማ፣ ግማሽ የሮዝሜሪ ዱቄት እና ግማሽ የቡና ማንኪያ ጨው ትጨምራላችሁ። ጨውና የማጣፈጫ ቅመሞቹን ከጨመራችሁ በኋላ ልክ ምስሉ ላይ በምትመለከቱት መሰረት አንድ የሾርባ ማንኪያ ላይ ሞላ አርጋችሁ ቂቤ ትጨምራላችሁ። አሁን የዘረዘርኩላችሁ የማጣፈጫ ቅመሞች አዘገጃጀትና ቂቤ እንዴት እንደሚነጠር መማር ከፈለጋችሁ ሩቅ ሳትሄዱ እዚሁ ገጻችን ላይ ታገኙታላችሁ። ቂቤውን ጨምራችሁ ካቀለጣችሁት በኋላ የምድጃችሁን የሙቀት መጠን ሙሉ ለሙሉ ዝቅተኛ ላይ ታደርጉታላችሁ። አሁን ሁለት የቡና ማንኪያ ሚጥሚጣ ሞል አድርጋችሁ ትጨምራላችሁ። ሚጥሚጣውን ከጨመራችሁ በኋላ ምድጃችሁን ሙሉ ለሙሉ ታጠፉትና ሚጥሚጣውን ከቂቤው ጋር በደንብ ታዋህዱታላችሁ። እዚህ ጋ ምድጃችሁን ካላጠፋችሁት ሚጥሚጣው ተቃጥሎ የልውስውሱን ጣዕም ሊያበላሽባችሁ ስለሚችል ምድጃችሁ በጣም ከጋለ መጥበሻውን ከምድጃው ላይ እያወረዳችሁ ማዘጋጀት ይኖርባችኋል። እዚህ ጋ ሚጥሚጣ ለማይስማማችሁ ወይም ሚጥሚጣ ለማትወዱ የመለኛ ተመልካቾች በሚጥሚጣው ፋንታ በርበሬ እንዲሁም ከዚህ በፊት ያሳየዋችሁን ዳጣ መጠቀም ትችላላችሁ። ነገር ግን በሚጥሚጣ የተሻለ ጣዕም ታገኛላችሁ። አሁን ቀቅላችሁ ያዘጋጃችሁትን እንቁላል ሰንጠቅ ሰንጠቅ እያረጋችሁ ትጨምራላችሁ። እንቁላሉን አስቀድማችሁ ሰንጥቃችሁ የምትጨምሩበት ምክንያት የስልሱ ጣዕም ወደ አስኳሉ እንዲገባላችሁ ነው። አሁን እንቁላሉን ከስልሱ ጋር በደንብ ትቀላቀሉታላችሁ። እንቁላሉን ለሁለት ደቂቃ ያህል ከስልሱ ጋር በደንብ ከለወሳችሁት በኋላ ከመጥበሻው ታወርዱታላችሁ። ይህን የምናደርግበት ምክንያት እንጀራውን ጨምራችሁ ከስልሱ ጋር ስትፈረፍሩት እንቁላሉን እንዳይበተንባችሁ ነው። አሁን እንቁላሉን ካወጣችሁ በኋላ ከትፋችሁ ያዘጋጃችሁትን እንጀራ ትጨምራላችሁ። እንጀራውን ወደ ስልሱ ካስገባችሁ በኋላ ሰፋ ያለ ማንኪያ ተጠቅማችሁ ቀስ እያላችሁ ታፈረፍሩታላችሁ። ፍርፍሩ ተፍርፍሮ ሲቀርብ ሲታይ እንዲያምር እዚህ ጋር የተጠቀለለው እንዳይፈርስባችሁ ቀስ እያላችሁ መቀላቀል ይኖርባችኋል። ከዚህ ሌላ የተለያዩ የፍርፍር አይነቶችን መማር ከፈለጋችሁ እዚህ የመለኛ ገጻችን ላይ እንደ ቱና፣ የጾም፣ የቋንጣ፣ የዶሮ ቁሌት ፍርፍርና ሌሎች የፍርፍር አይነቶችን ታገኛላችሁ። ከፍርፍሮቹ በተጨማሪ ሌሎች የአበሻ ምግቦችና የባህር ማዶ ምግቦችን እዚሁ ገጻችን ላይ በቀላሉ ታገኛላችሁ። ፍርፍሩን ከስልሱ ጋር ካቀላቀላችሁት በኋላ ትንሽ ከደረቀባችሁ ቂቤ አቅልጣችሁ ከላይ መጨመር ትችላላችሁ። ይህን ልውስውስ ለማዘጋጀት ከብስል ቂቤ ይልቅ ለጋ ቂቤ ብትጠቀሙ እመክራችኋለሁ። ስልሱን ከእንጀራው ጋር በሚገባ ከቀላቀላችሁ በኋላ ከላይ ቃሪያ ታደርጉበታላችሁ። እንቁላል ለማትወዱ የመለኛ ተመልካቾቻችን ፍርፍሩን በዚህ መልኩ አቅርባችሁ መመገብ ትችላላችሁ። አሁን ቅድም በስልሱ ሸፍናችሁ ያወጣችሁትን እንቁላል ከላይ ትጨምራላችሁ። ልውስውሱ አሁን ዝግጁ ሆኖልናል። አሳምረን ደግሞ እናቀርባለን። ይህን ፍርፍር በቤት ውስጥ ካዘጋጃችሁት ቁርስ ላይ ወይም ምሳ ላይ ብትመገቡ ትመክራችኋለሁ። ነገር ግን ማታ ላይ የምትመገቡት ከሆነ ከመተኛታችሁ ከሁለት ሰዓታት በፊት ብትመገቡ ትመክራችኋለሁ። ካልሆነ ደግሞ ይህን ፍርፍር ማታ ላይ ስትመገቡት አብራችሁ ሻይ ብታቀርቡ ይመረጣል። ልውስውስ እንግዲህ እንዲህ ነው የምናዘጋጀው። በመለኛ ገጽ ሌላ እንድናሳያችሁ ሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደ ተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።